የሰላም ግንባታ እንደ አገር የሁሉንም ዜጋ ሚና የሚጠይቅ ነው። ዜጎች ሚናቸውን እንዲያግሎቡትም በማህበረሰብ ውስጥ ያሉ መልካም እሴቶች ኢትዮጵያዊነትን መዳረሻ እንዲሆኑም ማድረግ ይገባል። በልዩ ልዩ የማህበረሰብ እሴቶች የተገነባቸው ኢትዮጵያ ሰላምን ንሻማ በሚሉት ጌዴዎች፣ እንዲሁም እርጥብ ሳር በማንሳት ግጭትን በሚያደረግቡ ጋሞዎች ተጠቃሽ የሰላም እሴት ግንባታ ማሳያዎች አሏት። በገደ ኡፋ ናጌአ ሳማንቶ ላል በገደ ኡፋ ናጌአ ሳማንቶ ማለት ወደ አማርኛ ስንቀይር ሰላምን እንሻማ ማለት ነው እና ለሰላም ትልቅ ቦታ ይሰጣል። ምክንያቱም ትልቅ ቦታ የሚሰጠው ሰላም ሲኖር መብላት፣ መጠጣት፣ መንገድ መስራት፣ ልጆ የወለዱትን ማስተማርና ማሳደግ ስለሚቻል ሰላምን በጣም ያምናል። ሰላምን እንሻማ ይላል ገደው። ሰላም እኛ የመኖር ዋስትናችን ሕልውናችን ከሰላም ጋር የተያያዘ ነው ብለን ነው የምናምነው። ይሄ እንደ ጋሞ በሃይል አድርገን የያዝነው ነው፣ ያደግንበት የኖርንበት ነው። ግን ለጋሞ ብቻ ሳይሆን ለየትኛውም አገር ለዓለም ጭምር ለመኖር ዋስትናው ሰላም ነው። በእርግጥ ሰላም ዝቅ ማለትን ሰላም ትዕግስትን ሰላም የሰላም ሰራዊት መገንባትን ይጠይቃል፣ ዋጋ ያስከፍላል። እንደ ጋሞ እጅግ በጣም በርካታ የሆኑ ሰላምን ሊያደፈርሱ የሚችሉ ችግሮችን በዚህ በእርጥብ ሳር በዚህ የጋሞ የሰላም ማውረጃ በሆነው ብትር ተንበርክከል ለምንን ሰላምን አጽንተናል። ከፋና ሚዲያ ኮርፖሬሽን ጋር ቆይት ያደረጉት አባገዳዎችና የሀገር ሽማግሌዎቹ ዘላቂ ሰላም እንዲሰፍንና ልማት እንዲረጋገጥ በየአካባቢያቸውም ሚናቸውን በመውጣት ላይ እንደሚገኙ ነው የሚናገሩት። በጌዲዮ ዞን ከ ሰባት መቶ በላይ ሾንጎዎች አሉ። እዛ ሾንጎ ላይ ግጭት ይፈታል። ለማህበረሰቡ ሰላም እንዲወርድ የሚጸለይበት ነው እግዚአብሔርን በጎ ፍቃድ የሚጠየቅበት ነውና። እዛ ቦታ ላይ ተወስዶ ግጭት እንዲፈጠር ያደረገ የግጭቱ መነሻ የሆነ ጉዳዮች ይቀርብና በዛ አግባብ ሁኔታዎቹ ተጠይቆ ሽማግሌዎች ፍትሃዊ በሆነ ዳኝነት ተበድያለሁ የሚል አካል ሀሳቡን ያቀርባል። በዛ ላይ ታይቶ ግጭት ይፈታል። በተለያዩ ጉዳዮች ላይም እንደ ሀገር የሚታዩ ችግሮችንና አለመግባባቶችን በውይይት መፍታት እንደሚቻል ነው የሚያነሱት። ለሰላም የሚተጋ ለሰላም የሚጸልይ ህዝብ እስካለ ይሄንኑ የሚያበረታታ መንግስት እስካለ እናሸንፋለን። የመጨረሻ አሸናፊው ሰላም ይሆናል ብዬ አስባለሁ። ስለዚህ እንግዲህ እንደ ክልልም ሰላም እንደ ሀገርም ሰላም ልንሆን የምንችለው አንደኛ በምንሰራው ስራ በርትተን ስንገኝ ነው። ልማትን ማምጣት የሚችል አቅም ያለን ህዝቦች አምርተን የምንጠቀም ቁጭ ብለን የምንለምን ሳይሆን ያለንን ሀብት ሰርተን የምናገኝ ወደ ልማት የሚያስኬድ መንገድ የምንመርጥ መጥቶ ሰላም ሲሰፍን እኛ ዘንድ ሀብታሞች ሀብታቸውን አፍስሰው ተጠቃሚዎች እንድናደርግ ልጆቻችን የስራ ዕድል እንዲያገኙ ኢንቨስት እንዲያደርጉ የለለንን ከውጭ ለማምጣት የምንችለው ሰላማዊ ህዝቦች ስንሆን ነው። በመሆኑም ይላሉ አባገዳዮቹና የሀገር ሽማግሌዎቹ ዛሬም ከእያንዳንዱ ሰው ምን ይጠበቃል የሚለውን ዜጎች መገንዘብ አለባቸው ይላሉ። ለመስራት ብቻ ሳይሆን ለመብላት እራሱ ሰላም ያስፈልጋል። ሰው ከራሱ ጋር ጤነኛ ሆኖ ከታረቀ ነው መብላት መጠጣት የሚችለው። ከዛ አንጻር ሰው ለሰላም እኛው የባህል አባቶች ሰላምን ለማውረድ ቅድማ ቦታ እኛ ወስደን መስራት አለብን። በእያንዳንዱ ግለሰቦች ተጽዕኖ ፈጣሪ ግለሰቦች አሉ፣ ምሁራኖች አሉ። መንግስትም የራሱን የድርሻውን መወጣት አለበት። ኢትዮጵያ ዛሬ የልመና አገር የተመጽዋችነት አገር ተደርገን የተሆነ ህዝቦች ዛሬ አባይን የመሰለ ላይ ታላቁን የኢትዮጵያ ህዳሴ ግድብ የገነባ ነው፣ እንደ ህዝብ አንድ ሆነን በመቆማችን ነው። ስለዚህ ለኛ አሁን የሚያዋጣን የሚያስፈልገን ዛሬ ለሰራ ነውም ያቆየን አብሮነታችን ነው። እስካሁን እየሰራን ላለ ነውም ያቆየን አብሮነታችን ነው። ወደፊት ለምንሰራውም ቢሆን የሚያቆየን እንደ አገር በአለም ደረጃ ጠንካራ ህዝብ ሆነን በአፍሪካ ደረጃ ጠንካራ ህዝብ ሆነን የምንደመጥ በፖለቲካው የምንደመጥ በኢኮኖሚው የምንደመጥ በባህሉ የምንደመጥ የምንሰማ የሌሎችን ትኩረት የምንስብ ህዝቦች ሆነ ልንቀጥል ከሆነ ለሰላም ሁላችንም እኩል እንንበርከክ።